አሰላም ዐለይኩም ወረሐመቱላሂ ወበረካቱ ድና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱላ። እናንተ እንዴት ናችሁ? ዛሬ ደግሞ ወይም ደግሞ ቀጣዩ ይሄ ጊምባ መግቢያው ነው። ጊምባ ለጋምቦ ቱላውሊያ የሚባለው ባለሶስቱ ስም የሆነው ሀገር ቁርስ የምንወርድበት ከወግዲ ወደ ደሴ ስንሄድ ወይም ደግሞ ከደሴ ወደ ወግዲ ስንመጣ ሹፌር የሚያወርደን ለቁርስ እዚህ ቱላውሊያ ወይም ለጋምቦ ነው ማለት ነው። ማሻአላህ ሜዳውን ተመልከቱ፣ ስፋቱን ተመልከቱ። እና ለጋምቦ የምትታወቀው በገብስ ነው። ባለፈረሰኞቹ ናቸው። ለጋምቦ ታቆይልህ። ቀዝቃዛማ አየር ነው ያለው። አሁን ላይ ግን በጣም ሀገሪቷ እየሰፋች ስለሆነ ሰው ስለበዛ ቤቶች ስለተጠጋጉ ምናምን እንደ ድሮ ሙቀት አይደለም። ገባችሁ? እና ምርጥ ሀገር ታዳጊ ሀገር በጣም የምትገርማችሁ እና በአጭር ጊዜ ውስጥ የተለወጠች ሀገር ናት፣ ለጋምቦ ማለት ነው። ዩኒቨርሲቲ አላት፣ የተለያዩ ህንፃዎች አሉ ደስ በሚል ሁኔታ ማለት ነው። ሱብሃንአላህ እና እዛ አካባቢ ደግሞ ማለት ነው በፈረስ ነው የሚታረሰው ሳይ ማለት ነው በፈረሱ ይጠመዳል። ከዛ አንድ ሰው ሁለቱም ፈረስ ገመድ አርጎ እዚህ አንገታቸው ላይ ከፊት ሰው ይጎትታል፣ ከኋላ ደግሞ ማረሻውን ጫን ብሎ እንትን የሚል ነገር ነው ያየሁት። ማሻላህ ነው። እንደምታውቁት ወደዛ አካባቢ በዓመት ሁለቴ ነው የሚያመርቱት ወይም እህል የሚዘሩት ማለት ነው። በዓመት ሁለቴ ዝናብ ይዘንባል መሰለኝ እንደልብ ማለት ነው። እና ይሄ ሁሉም የምታዩት ለጋምቦ መግቢያው ያለው ሜዳ ነው። አያምርም? አረንጓዴው በጣም ነው የሚያምረው። ገና አሁን ወደ ዩኒቨርሲቲው እየገባ ነው መኪናው ማለት ነው። ተኸያሉ ከዚህ ይጀምራል ግንቡ ማለት ነው። ዩኒቨርሲቲው ነው መሰለኝ። ይሄ የተከለለ ነው በገርማች እና በሚገርም ሁኔታ በፈጣን እድገት እያደገች የምትገኝ ሀገር ናት፣ ለጋምቦ ማለት ነው። የዛሬ ስምንት ወር ኦር ሰባት ወር ወደ ደሴ ሂጄ ነበረ። ያኔ ያየሁት እና ሁን ያየሁት ራሱ በጣም ለውጥ አለ። ቤቶች በማህበር በመደዳ የተሰሩ አሉ። የተለያዩ ህንፃዎች አሉ። ልክ እንደሞል እራሱ ማለት ነው የገበያ ማዕከል አለ። ወደፊት ታዩታላችሁ። እየቀረስኩን የሜዳው ነው። በጣም ደስ የምትል ሀገር ናት። እዩ፣ ህንፃው እየመጣ ነው። የሚገርማችሁ ነገር የከታ ጀምሮ በብሎኬት የታጠረው የትምህርት ቤቱ ነው አሉ ነው አሉ፣ ነው በትክክል አላውቅም እንግዲህ ከመጀመሪያው አይታችሁታል። የታጠረውም ማለት ነው እና በጣም ደስ የምትል ሀገር ናት። እና በዛኛው ቪዲዮ ደግሞ ካቢን ሳታሳይ ምናምን ያላችሁ ሩች ያላችሁ የሚገርማችሁ፣ ከለሚ ከቀረስኩ በኋላ እንቅልፍ የመቶ ተኝቼ ነበር መኪና ውስጥ ማለት ነው። ካቢን አልፌዋለሁ። እና ከይቅርታ ጋር ማለት ነው ብታዩት፣ በእኔም በጣም ደስ ይለኝ ነበረ። ይኸውላችሁ፣ ይሄ ለጋምቦ ዩኒቨርሲቲ የሚባለው ይሄ ዩኒቨርሲቲ ነው እንደምታዩት ዩኒቨርሲቲ ነው። በዚህ መግቢያው ነው። ይሄ ክፍት እንደሆነ በዚህ መግቢያ ያለው በላይኛው ክፍት መግቢያ ያለው ማለት ነው ሽፉ ኬፍ ህንጻ። ከዚህ ወደ ላይ ደግሞ የተለያዩ ቤቶች አሉ አሉ፣ ፋብሪካ ምናምን ምናምን፣ በጣም ይገርማቸዋል። ይሄ መግቢያው ነው፣ የሁሉ የዩኒቨርሲቲው ማብሰያ ምናምን ምናምን ምናምን መሰለኝ። እና በጣም የምትገርም ሀገር ናት። አየሯን በጣም አሪፍ ነው። ህንጻዎቿን ተመልከቱ። የለጋምቦ ወይም የቱላውሊያ ጊምባ ልጆች ማለት ነው። ያው ሀገራችሁ እንዴት እንደበለጸገች፣ አገራችሁ እንዴት እንዳደገች ስትሄዱ የነበረችው ሀገር እና አሁን ያለችውን ሀገር እስኪ አስተያዩት። ያው እንደነገርኳችሁ ከአንዱ በኩል ብቻ ነው መቅረጽ የምችለው፣ ከዛኛው መቅረጽ ስለማትችል ነው። በታችኛውም ተመሳሳይ ቤት ነው ያለው። የሚገርማችሁ ማለት ነው ይኸው፣ ተኸየሉ ንግድ ባንክ አለ። ከላይ ፎቁ አላለቀም። ውብ ነው እዩት። እቺ ደሴ ነው የምትመስ ነው። እቺ ከሶስት ዓመት በኋላ ደሴን ትበልጣለች ብዬ አስባለሁ። እንዳያያዛቸው ማለት ነው። ይኸው እየገባ ነው፣ እየገባ ነው። አሁን መኪናው ያቆማል ለቁርስ ማለት ነው። እዩት እንዴት እንደምታምር ይምር። ታምራለች፣ አታምርም? እዩት ውስጥ ለውስጥ በታች በኩል ኮብል ነው ኮብል ስቶን ማለት ነው ተለጥፎበታል እዩት ከተማውን እዩት ሞል አለ ያልኳችሁ ያው ሞል ስላችሁ እንደ አረብ ሀገሩ እንዳታስተያዩት ያው በሀገራችን ያው በጊምባ ይመጥናል የተባለ ሞል ነው ወደ ላይ እስከ ሶስት አለው እዩት እንዴት እንደሚያምር ይሄ ደሴ ነው የሚመስለው እንጂ እንዲሁ ጊምባ ነው ብላችሁ ታምናላችሁ እዩት እዩት፣ እንዴት እንደሚያምር። አያምርም? ተመልከቱ ተመልከቱ። ውበት ንሻ አለ ሀገራችንም ወግዲም በቃ ለሚም አላደ ግንባም ገነቴም እንደዚህ እንዲሆን ነው የምፈልገው። ግንባ ይሄ ግንባ ነው። የሆነ ቀስታም አይ ላቭ ግንባ ይላል፣ አያችሁት? በእንግሊዘኛው ማለት ነው። አዩት፣ እንዴት እንደሚያምር እንደ ያሬት ሁሉም ወረዳዎች ከዚህ የተሻለ እንዲሆን እንሻለ። ይሄ ያለፍነው ነው የጊንባው ፒያሳ ማለት ነው። የወላችሁ በጣም የንግድ ሀገር ናት ደግሞ ብታዩ፣ ምክንያቱም ይሄ ለቁርስ እዚህ ነው የሚወረደው፣ እና ካፌዎች ካፊዎች በጣም ይበዛሉ፣ ሻይ ቤቶች በቃ ምግብ ቤቶች ምናምን በጣም ይበዛሉ። በታችኛው ሳይድ ማለት ነው። ስላልተመቼ ነው እንጂ መኪናው እንደውም አለፈ በጣም ሰው የፈለገው እናቴ ጥብስ ቤት ሊበላ ነበር። ጥብስ ቤቱን አልፎ ሂዶ ተነጫነጨ። ምን አለ ያው ጥብስም ቢቀር እንደ ሙራዱ ፍርፍርም ምንም ሻይ ዳቦም በልተን ተሰቅለናል ማለት ነው። ምክንያቱም እዛ ታችኛው ባንኩ ቤቱ ጋር ነበረ የሙስሊም ምግብ ቤት ያለው ማለት ነው። እዛ ለምህር ደግሞ በልቶ ምን ብሎ እስከሚመጣ መኪናው የሚሰጡ ሀያ ደቂቃ ሰላሳ ደቂቃ ስለሆነ ማለት ነው። ዩበየቦታው በየቦታው ሱቅ የሚጠጡ ነገሮች ብስኩት ነገሮች በየቦታው ሱቅ ናቸው፣ ፊት ለፊት ያሉ ይጠቅላለ። ምክንያቱም ያው ተሳፋሪው የሚፈልገውን ነገር ነው የሚያቀርቡት ማለት ነው። የሆነ ሻይም ቡናም ጠጥቶ ምግብም በልቶ መኪና ላይ ሲወጣ ደግሞ ውሃ ይገዛል ወይ ጁስ ነገር። ምክንያቱም ደሴ እስከምንደርስ ያው ሊልብ ምናምን ስለሚችል እስናክ ነገር ግድ ነው። እና የሁላችሁ ይሄንን ይመስላሉ። ውድህቶቼ አንድ ቦታ እስታ ካደረኩት ስምንት ደቂቃ እንዲሞላ ብዬ ማለት ነው ያው እዚህ ደርሰናል። ኢንሻላህ ወደፊት ደግሞ ጥሩ ነገር አሳያችኋል።